ሰበር ዜና። ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን ከርማቸዋል? ሰላም፣ እግዚአብሔር ከሁላችን ጋር ይሁን። የቤተ ክርስቲያን ስርዓት አምልኳን ቋሸዋል በሚል የተጠረጠሩ ግለሰቦች በቁጥጥር ስር ዋሉ። አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ ተብለው የሚጠሩ ግለሰቦች በቅድስት ቤተ ክርስቲያናችን ስርዓተ አምልኮ እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው በሕግ ቁጥጥር ስር መዋላቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሕግ ባለሙያዎች አብይ ኮሚቴ አስታወቀ። ራሳቸውን መርጌታ ጽጌ ስጦታውና መርጌታ ምስጢር መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተ ክርስቲያናችን ስርዓተ እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው የወንጀል አቤቱታ በቀረበባቸው መሰረት የፌዴራል ወንጀል ምርመራ ቢሮ በዛሬው ቀን ተጠርጣሪዎችን በሕግ ቁጥጥር ስር በመዋል የወንጀል ምርመራውን በማጣራት ላይ እንደሚገኝ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሕግ ባለሙያዎች አብይ ኮሚቴ ጠበቃ አያሌው ቢታኔ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቴሌቪዥን በሰጡት መግለጫ አስታውቀዋል። ውድ ቤተሰቦቻችን፣ እኚህ መርጌታ ምስጢረ መዝገቡ ተብሎ የሚጠራው ግለሰብ የጻድቁ አቡነ ተክለ ሃይማኖትን ስዕል አድህኖ በመቅደድ ምን ያመጣሉ እያለ ሲዝት የነበረው ግለሰብ እንደሆነ ማስረጃዎች ያሳያሉ። ጠበቃ እያሌውም አያይዘው እንደገለጹት ከግለሰቦቹ በተጨማሪ እንዳልካቸው ዘነበ የተባለ ግለሰብ በተመሳሳይ ከዚህ ቀደም በቤተ ክርስቲያናችን ላይ ፈጽሞታል ተብሎ በተጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁንና በአቃቤ ሕግ በኩልም የወንጀል አቤቱታ ክስ ቀርቦ በሂደት ላይ እንደሚገኝም አያይዘው ገልጸዋል። የሕግ ባለሙያዎች አብይ ኮሚቴ አባል ጠበቃ እያሌ ቢታኔ ለኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን በሰጡት መረጃ ኮሚቴው ወደፊት ጉዳዩን ተከታትሎ የሚያሳውቅ መሆኑን ገልጸዋል። ይህን መረጃ ለሌሎች እንዲደርስ ሼር በማድረግ መንፈሳዊ ግዴታችሁን እንድትወጡ አደራ እንላለን።